ፍርዴና የእግዚአብሔር ስውር እጅ ከተበዳው አንደበት የሰማሁትን እውነት ላጋራችሁ ነው። በእኛይቱ ምድር ኢትዮጵያ የሚደረግ ፍናም እጅግ ታምር የሚያስብል የእግዚአብሔር ጣልቃ ገብነትና ታምር እንዲሁም አቅርቤላችኋለሁ። በዚህ ዕለት የፀሐይ ብርሃን በላይ ላይ ይሞቅ ነበረ። በራሴ ጉዳይ ላይ ተጠምጀም ነበረም። ከዚያም በድንገት ድምጽ ብቻ የሰማሁት የጥቁር መኪናዎች መምጣት ነበረም። ምን እየተደረገ ነው ብዬ ራሴ ልጠይቅ ሳልችል ጠንካራ እጆች በላዬ ላይ ወረዱብኝ። አልታገልኩም፣ ፈርጣማ ክንድ ነው። አፌም አልተከፈትም። በድንገት ከደረሰብኝ ጥቃት የተነሳ በቡጤና በጥፊ አንገላቱኝ። አይኖቼ በጨርቅ ጠመጠሙብኝ። ከዚያም እንደ ተጠቀለለ እቃ ወደ አንደኛው ጥቁር መኪና ውስጠኛ ክፍል መወረወሩኝ። አይኖቼ ታስረዋል፣ መኪናው በፍጥነት ይሄዳል። ፒስታ በሆነ መንገዶች ከከተማ ውጪ እንደወሰዱ ይተረድቻለሁ። ሞት ሆይ ወደ እኔ መጣህን? የኖችን ባ ከቋታቸው አጥብቀው ባሰሩኝ ጨርቅ ምክንያት መውረድ አልቻሉም። ተያዝኩኝ፣ ተሸነፍኩኝ፣ ደከምኩኝ። የውስጥ ጸጸት በልቦናዬ ላይ ይቀጣጠላል። መኪናዋ በከፍተኛ ፍጥነት ከከተማዋ ጫጫታ አርቃ ስትሄድ የሰዎቹ ጩኸትና ማስፈራሪያ በጆሮዬ ይጮህ ነበረም አንተ ማን ስለሆንክ ነው ዛሬ የመጨረሻ ቀን ነው የሚል ወፈር ያላንደበት ያለው ድምጽ በተደጋጋሚ ይወጣል። መኪናዋ ብዙ ከተጓዘች በኋላ ቆመችም። ከከተማ ርቀት ላይ መውጣቴን ያወቅሁት ከመኪናው ከወጣው በኋላ በነፈሰብኝ ጫካ ቀዝቃዛማ አየር ነበር። በእርግጥ በፒስታው መንገድ ሲወስዱኝ ከከተማ ውጭዬ ተጓዝኩ እንደሆነ አልጠረጠርኩም። ነግራቸው ዘንድ ደጋግሞ የሚጠይቁኝን ጥያቄ መልስ ማጣት እጃቸውን በውጢ ግራቸውን በርግጫ ለመሰንዘር እፋታም አልነበራቸውም። እኔ ግን አፊን በብረት እንደዘጋሁት ሰው ዝም አልኩኝ። መልስ የለም። በውስጥ ያለውን የብርሃን ወግ ጨለማው ለነዚህ ጨለማዎች፣ ለነዚህ አረመኔዎች፣ ለነዚህ ክፎች፣ ከጨለማው ጋር ለሚተባበሩ ሰዎች አሳልፊ አልሰጥም። አይሶ በርታም ጠንክር የሚለኝ የውስጥ ጠንካራ ሐሳብ ይቀጣጠልብኛል። በጸናውም ቁጥር የቢወርዱት ስቃዮችና መከሮች እየጨመሩ ሄዱም። ይበልጥ ያዋርዱ ይነበረም። የደከመው ሰውነት ይህም በኃይል ይዘው ይጎትቱታል። በብረት ዘንግ ያስደነግጡኛል፣ ይደበድቡኛል። ላይ ላይን፣ ጀርባ ጀርባዬን፣ አናት አናቴን እንደባብ ይቀጠቅጡታል። ነገር ግን የፈለጉትን አንድ ነገር ብቻ እንድነግራቸውና እንዲለቁኝ ነበረም። ይህም ድምፄን መስማትናም ከአንደ ቤቴም አንድን እውነት እንድነግራቸው ነው። ነገር ግን መልስ የለም። ዝምታ ያስደነግጣችሁ ይመስላል። ስቃይን በአንደ በቴ እንድገልጥላቸው የፈለጉና ይዳዱ ይመስላሉ። ነገር ግን መልስ የለም። በህመሙ ምክንያት አንደበቴ ሲለጎም አምሮዬ ግን እንደሹል ቢላዋ መቁረጡን አልተውም። ሐሳቦችን አወጣ እናወርዳሉ። ማነው አሳልፎ የሰጠን እላሉም። እስካሁን ዝም ስላልክ ነገ የፀሐይን ብርሃን ፊት አታያትም ይላል ጎርነን ያለም ድምፅ። የሞት ፍርድ እንደተወሰነብኝ አውቅ ነበረም። ነገ ሚስጥሩን ይዤ ወደ መቃብር መውሬድ አይቀርም፣ ምናልባት አፈር ከተገኘ መቃብር ከተዘጋጀ ነው። እሱም በድካም አይኖችን ጨፍኜ የመጨረሻ ሰዓቴን እያሰላስልኩኝ ነበረም። ሚስጥሩን ለመጠበቅ የከፈልኩት ዋጋ ታላቅ ነበረ። ልጅነቴን ወስዶታል፣ ወጣትነቴንም እየከፈልኩበት ነው። ነገር ግን ቃሌን ለመሸጥና ሌሎችን ለመጉዳት የምከፍለው ዋጋ ከዚህ በላይ ከባድ ነው። ባጥንቴ ውስጥ ያለውን ቢተኝነት ከማንኛውም ስቃይ በላይ ጸንቶ ነበረም። ማሰቃየቱ ተነከረም፣ ድብደባው አየለም፣ ጥያቄዎች ቀጠሉ። እስኪ ለምን ዝም አልክ? ተናገር፣ ነጻ ውጣ ብለው ጮሁም። እኔ ግን በውስጤ በሹክሹታ መልስ ሰጠውኝ፣ መልስ የለም ሚስጥሩ ከኔ ጋር ይቀበራል። የማውቀው እውነት የማውቀው ሚስጥርም የለም። ያንን ምሽት እንዴት እንዳለፍኩት አላቅም። ጥያቄዎቻቸውን እንደ መርፌ ቢወጉኝም አፌ ግን እንደ በረዶ ቀሰቀዘ። ምንም ከንፈሮች ምንም አይነት ቃል አላመነጩም። ያለ ምንም ምረት ልብሴን ቀዳደዱ፣ እርቃኔን በምድር ላይ ተጣልኩኝ። ከዚያም ቀዝቃዛው የብረት ሰንሰለት በእጆች ላይ ሲጠብቅ ተሰማኝ። ሕመሙ አጥንቴን ሰርስሮ ገባም እንደ ከብት እየተጎተትኩኝ ወደ ጫካው ልብ ሲወስዱ ይታወቅም። በጽልመቱ መካከል ደግሞ የጅብ ጮት ይሰማኛል። ሞት ከየወሉ ማቅጣጫ ከቦ የነበረ አሁን የሞት ፍርድ ሊፈጸም መሆኑን አወቅኩኝ። በምድር ላይ ርቃኔን ታሰርኩ። በሆነም ወደ ሰማይ ቀና ብዬ በልቤ እንዲህ ብዬ ጮኩኝ። አምላኬ ሆይ ነቢዩ ዳንኤልን ከአንበሶች አፍ ያዳንከው አምላክ እግዚአብሔር ሆይ አሁን እኔን አገልጋይን ከዚህ የጨካኞች እጅ ታድነኝ ዘንድ እለምናለሁ። አዎ ጌታ ሆይ እና ወጣ ዘንድ የአባትን ቃል እፈጽም ዘንድ ጌታ ሆይ ከኔ ጋር ሁን አልኩ። ጸሎቴን አርሽ ከጨረስኩም በኋላ ጩኸት ሰማሁኝ። የጥይት ጩኸት ነበረ። አርከፈከፉ። ከቁጥጥር ውጭ የሆነ የጥይት ናዳ በላይ ላይ አርከፈከፉ። አይኖችን ጨፍኜ የነፍሴን መውጣት እየጠበቅኩ ነበረ። ሰውነቴን በደም የመለያ አክል ይሰማኛል። አንድ ደቂቃ አለፈ፣ ምንም አልተሰማኝም። ሌላ ደቂቃም። ታምር ነው። አንድም ጥይት አልተመታሁም። አንድ ጥይትም አልመታኝም። አንድ ጥይት አላቆሰለኝም። የተተኮሱት የጥይት ቀላዎች የመሬቱንና የዛፎቹን ቅርንጫፎች አረጋግፈው ከስሬ ላይ ጥለዋቸዋል። ታምር ነው። አንድም ጥይት አልመታኝም፣ አልመታኝም። እግዚአብሔር ታምራ አደረገልኝ እላለሁ በልቦ ላይም። እግዚአብሔር በዚያ ቅጽበት እንደ ግድግዳ ከበበኝ ጋረደኝም። ሞቻለሁ ሞቻለሁ ብዬ ሳስብ ሕያው አደረገኝ። እነርሱም ሙቷል ብለው ስላሰቡ ሄዱም። በጫካው ጥልቀት ጥለውኝ ሄዱም፣ ጅብ እንዲበላኝ አስከሬኔን ባሞራም ሰውነቴን ሁሉ ለአራዊት ሰጠውኝ ሄዱ ማለት ነው። ከጥይት የተረፈውን አካሌን የጅብ መንጋ ዞሮ ይደ ጥቃት ያጓራ ጀመረ። በርካታ የጅብ መንጋ ቆሮኛል። ምን እንደ ተመለከትኩ ባላቅም፣ ድንገት የጅብ መንጋ በድንጋት ይፈረጠጥም። እግዚአብሔር ሁለተኛ ማዳኑን በእኔ ላይ አደረግም። ከተወሰነ ጊዜ በኋላ ቀስ ብዬ ተንቀሳቀስኩኝ። ሕያው ነኝ፣ እግዚአብሔር አድኖኛል። በዚያች ቅጽበትም እወሰንኩኝ፣ የመንፈስ መጠጊያ የሆነኝ ዘንድ የት ልሄድ ብዬ ማሰብ ጀመርኩኝ ደም ከራሴ ላይ ይወርዳል። መንገዴን ቀጠልኩኝ። በደረቁ ሌሊት በጨለማው ያሁን ጅቦቹ የለም፣ ገዳዮቹና ረመኔዎች ክፉዎቹ ሰዎችም ሞተዋል ብለው ጥለውኝ ሂደዋል። ርቃኔን የታሰሩ እጆችን እንደ መከራ ምልክት ይዤ ከጨለማው ጫካ ወደ አዲስ አበባ ወጣ ብሎ ወዳለው መንገድ መጓዝ ጀመርኩኝ። ሌሊቱም ሙሉ ተጓዝኩኝ። ነጋም፣ ፀሐይ ርቃኔን አጋለጠች። መጠጊያ ያጣሁ ብኩንሁኝ የተቀበዘበስኩኝ መንገዴን ወደፊት መቀጠልን አላቆምኩም። እርቃኔን ሰዎች ሲያዩኝ መጮህ ጀመሩ። የሰው ልጅ ፍርዱ ከቅራቶች የጥይት በላይ የባሰ ሆነብኝ። እብዱ መጣ፣ እብዱ መጣ፣ እብዱ መጣ፣ እርቃኑን ነው፣ አሳዩት፣ አባረሩት፣ መጣ መጣም፣ ራሴን ማስረዳት የማልችልበት ሁኔታ የተጓዝኩኝና የሮጥኩኝ በገጠር ከተሞች ሰዎች በድንጋይ ናዳ እያባረሩኝ እንዲሁ መንገዴን ቀጥያለው። ያን ሁሉ መከራ ልፌ የመጣሁትን ሰውነት በውርደት አደሙት፣ ግን እግዚአብሔር ተስፋ ሰጠኝ። በግሬ ተጉዤ ከአዲስ አበባ ብዙ ርቄ ወጣሁን። ጫካ ጫካውን ሰው ሳይ እንደ በሽተኛና እንደ መምተኛ ልቦናውን አጥቶ እንደሚቆዘበት ሰው እደበቃለሁ። ከአዲስ አበባ ርቄ ወደ አንድ ቦታ ሄድኩኝ። ከዚያም በደረስኩ ጊዜ በዚያው ያሉ አባቶች ተቁይ ነበርና ተነከጡ። ፍጹም ለቅሶንም አለቀሱ። ፊታቸውንም አዞረው እርቃኔን በፎጣቸው ሸፋፈኑ። እነሱም በልዩ አይን አዩኝ። ደሜንም ጠራርገው ቁስሌንም ይደርቅልኝ ዘንድ እጽዋትን ቀመሙ። በፍርሃት ፈንታ በፍቅር ተቀበሉኝ። እውነት ከልብ አለቀሱም፣ አረጋጉኝ፣ ልብስም አለበሱኝ ከሁሉም በላይ ደግሞ ያንን የብረት ሰንሰለት በድንጋይ ቀጥቅጠው ከእጅ ፈቱልኝ። ከዚያም በአባቶች እጅ ከሞት የተረፈ ሰው ብቻ ሳይሆን በእብነቱ የጸና አዲስ ሰው ሆኝ እግዚአብሔርን ታምርና ድንቅ ሥራም በዓይኖቼ ተመለከትኩኝ። የታሰርኩበት ሰንሰለት ከወይራ ዛፍ ላይ ተንጠለጠለ። እኖ ከየባታቸው ከተሰወሩበት ዋሻዎቻቸው ቅዱሳን ወጡ፣ ግሁሳንም ተገለጡ። በእውኑ ከቤተ ክህነቱ እስከ ቤተ አሁን ስማቸውን የማልጠራቸው እግዚአብሔር ቀን ሲያመጣ የሚገለጡ እግዚአብሔር ይበቀላቸዋል። ለዚህም ይሆን ዘንድ የህብረት ጸሎት ተደርጎ መቋሚያ ተጣለም፣ ወ ጊዜ ለኩሉ ይህ እውነት በዘመናችን በዚህ በቅርብ ጊዜ የተፈጸመ ታምር ነው። ይህ ፈተና ከደረሰባቸው ሰው አንደበት የተቀዳ እውነት ነው። ለመሆኑ ሊያጠፉት የፈለጉትና ለመውሰድ የሚሹት ሚስጥር ምንድን ነው? ማን ናቸው? ከማዕድኑ ካርታም ሃሪታቱ ታኒ ጋር የሚያገናኛቸው ምን ነበር? በማን እና ለምን የሚለው ጥያቄ የሁላችንም ጥያቄ ሊሆን ይገባል። እኒያ ከሞት አፋፍ ተመልሼ የተቀበሉኝና ደሜን ጠርገው ቁስሌን ያከሙት አባቶች ያዩኝ፣ እኔም ብቻ አልነበርም። ያዩት ከዘመና ሲራ ተርፎ የመጣ የአገርና የቅርስ ጠባቂ የሆነ ሰው ነበር። አባቶቻችን ሚስጥሩን ከጥንት ጀምሮ ያውቁት ነበር። የብረት ሰንሰለቴን ቀጥቅጠው ሲፈቱልኝ የጊዜው ሰንሰለት እንደተበጠሰ ተገንዝበዋል። እነርሱም በልዩ ዓይን አዩኝ። በእምነት ጸሎትና በወይራ ዛፍ ስር በተደረገው የብረት ጸሎት ቦ ጊዜ ለኩሉ የሚለው የቅዱስ ቃሉ መልእክት የዚህ ትክል አጠቃለያ ይሆናል። እኔ አሁን ከዚህ ገዳም የምነግራችሁ ታሪክ የግል ታሪክም ብቻ አይደለም። የጥንት ገዳማት የአባይ ሸለቆ ከታላቁና ከሚስጥራዊ ሐሪታ ቱታኒም፣ ምናልባትም ከዩራኒየም ካርታዎችና ከተለያዩ ሚስጥራዊ ቁልፎች ጋር የተያያዘ ነው። ሁዳ አድማጭና ተከታታዮቻችን የጥያቄው ጊዜ አሁን ነው። ይህ ሚስጥር በኔ እጅ እንዲወርቅ ያደረጉት እውነተኛ ሀገር ሽማግሌዎችና ማን ናቸው? አባቶቹ የደበቁት የኃይሉ ማህተም የት ነው? ይህንን ሚስጥር ይፋ በማድረግ አሁን በገዳም ውስጡ የዓለም አቀፍ ሴራውን ለመግለጥ ያደረኩት ድብቅ ዝግጅት ምንድነው? ይላሉ እነ አባት። ውድ ተመልካቾቻችን ሚስጥሩን ይዤ ወደ መቃብር መውደር አልነበረብኝም። በቀጣዩ ክፍል የገዳም አባቶችን ከየትኛው ዘመን ጀምሮ ይህንን ካርታ ሲጠብቁት ነግረዋል። እኛ ሚስጥሩን ለመግለጥ ወደ ተለያዩ ቦታዎች የቢወስዱት ሚስጥራዊ ጉዞዎችን እንዴት ማድረግ አለብን? ቀጣዩን ክፍል ይዤላችሁ የመቀርብ ሰፊና ልዩ ትልታን ያላችሁ ሐሳቦች ጋር ደምሬ ነው። ይህ እውነት ነው። ይህ እውነት ምናልባት በኔ በኩል ወደ ሚዲያ እንዲቀርብ ታስቦ የተፈጸመ ነው። ውድ አድማጭና ተከታታዮቻችን ይህንን ሐሳብ ሼር አድርጉት፣ ላይክና ሳብስክራይብ እያደረጋችሁ ለሰዎች አጋሩ። ምናልባት ሀገርንና ቤተክርስቲያን ሊጠብቁ የተዘጋጁ በርካቶች ሚሊዮኖች ሊኖሩ ስለሚችሉ ለነሱ ይደርሳል ወይ ጊዜ ለኩሉ ዘመንና ጊዜ ቦታና ሁኔታም እውነቱን የሚገልጥበት ዘመን ይመጣልና፣ ሁላችንም በአንድነትና በጋራም አብረን ቆም ዘንድ ጠይቃችኋለሁ። ሰላም ለሀገራችን፣ ለኢትዮጵያ፣ ለዓለም ሁሉ ላለሁኝ ሰላም